ታውቃላችሁ ወይ? ዝሆኖች ከባድ የማስታወስ ችሎታ አላቸው። አዎ፣ ዝሆኖች በአስደናቂ የማስታወስ ችሎታቸው ታዋቂ ናቸው። ውሃ የሚገኝባቸውን ቦታዎች ከብዙ ዓመታት በኋላም ማስታወስ ይችላሉ። ይህ አስደናቂ ትውስታ በዱር ውስጥ በሕይወት እንዲቆዩ ይረዳቸዋል። ለምሳሌ ድርቅ ሲከሰት፣ በእድሜዋ ትልቅ የሆነች ዝሆን ከብዙ ጊዜ በፊት የምታስታውሰውን የተደበቀ የውሃ ጉድጓድ በማስታወስ መንጋውን ወደዚያ ስፍራ አቅጣጫው ሳይጠፋት ልትመራ ትችላለች። በምድር ላይ ካሉ እንስሳት በጭንቅላት ትልቀት ዝሆኖች በቀዳሚነት ይታወቃሉ። ትልቅዬ ጭንቅላትና ትልቅ የማስታወስ ችሎታ የታደሉ ዝሆኖች ወዳጅና ጠላታቸውን አሳምረው የማስታወስ ችሎታ አላቸው። ጥቃት ሊያደርስባቸው የሞከረን ሰው ከብዙ ዓመታት በኋላም ቢያገኙት አይረሱትም። ቀጭኔዎች ከሁሉም እንስሳት ረጅም አንገት አላቸው። አዎ ቀጭኔዎች ባለ ቀውላላ አንገት ናቸው። ረጃጅም አንገቶቻቸውን ከፍ ካሉ ዛፎች ላይ ያሉ ቅጠሎችን በቀላሉ መመገብ ያስችላቸዋል። የአንገታቸው መርዘም ሌላው ጥቅም ደግሞ ሩቅ በማየት ከአዳኞቻቸው ወጥመድ በጊዜ ለመሸሽ ያግዛቸዋል። የቀጭኔ አንገት ከሰው ቁመት ይበልጣል። እስከ ሁለት ሜትር ተኩል ርዝመት አለው። እባቦች በምላሳቸው ነው እንደሚያሸቱት። አዎ እባቦች ለማሽተት የሚጠቀሙት ምላሳቸውን ነው። ከአየር ላይ ጥቃቅን ቅንጣቶችን ለመሰብሰብ ምላሳቸውን ወደ ውስጥና ወደ ውጪ ያንቀሳቅሳሉ። ከዛም ምላሳቸውን ጃኮብሰን ኦርጋኖ ወደሚባል ልዩ የአፋቸው አካል ያስነኩታል። ይህም በዙሪያቸው ያለውን ነገር ይነግራቸዋል። ይህ ልክ ኩኪሶች ሲጋገሩ ወይንም አንድ አበባን ለማሽተት አየሩን ስበል ለመለየት እንደምንፈልገው ነው። ሆኖም እባቦች መረጃን በአንድ ጊዜ ከሁለት አቅጣጫዎች ለመሰብሰብ የተሰነጠቀ ምላሳቸውን ይጠቀማሉ። ይህ ምግብ እንዲያገኙ፣ አዳኞችን እንዲለዩና አካባቢያቸውን እንዲያስሱ ይረዳቸዋል። ሸረሪቶች የራሳቸውን መኖሪያ ይሰራሉ። አዎ ሸረሪቶች አስደናቂ ግንበኞች ናቸው። ምግብ ለመያዝ እና ደህንነታቸውን ለመጠበቅ የሚረዳቸውን ድር ለመስራት ተለጣፊ የሆነ ሐር በሰውነታቸው ዙሪያ ያደራሉ። ሸረሪቶች እያንዳንዱን ድር በጥንቃቄ ያቅዳሉ እናም ይሸምናሉ። አንዳንድ ጊዜ እንደ ስነ ጥበብ የሚመስሉ የሚያምሩ ቅርጾችን ይፈጥራሉ። ሸረሪቶች ቤታቸውንና ለመመገቢያ የሚሆነ ወጥመድ ለመስራት ሐራቸውን እንደ መሳሪያ ይጠቀማሉ። የአሳ ነባሪ ምላስ እንደ ዝሆን ሊመዝን እንደሚችል ያውቃሉ? አዎ፣ የሰማያዊ አሳ ነባሪ ምላስ በእርግጥም ከአንድ ትልቅ ዝሆን ጋር እኩል ሊመዝን ይችላል። ይህ የሆነበት ምክንያት ሰማያዊ አሳ ነባሪዎች በምድር ላይ እጅግ ግዙፍ እንስሳት በመሆናቸው ነው። ምላሳቸው በጣም ትልቅ የሆነው በባህር ውስጥ የሚገኙ ክሪል የሚባሉ ትናንሽ ትናንሽ ፍጥረታትን በብዛት ለመዋጥ እንዲረዳቸው ነው። ስለዚህ ትልቅ ምላስ ትልቅ ምግብ ለመብላት ያገለግላል ማለት ነው።